ከፋኖ ደፈጣ ጥቃት ለማምለጥ በተሽከርካሪ ተሳፍረው ሲሸሹ በነበሩ የአገዛዙ ወታደሮችና የዞን እንዲሁም የወረዳ ሚሊሻ አስተባባሪዎች ላይ ከባድ የተሽከርካሪ አደጋ መድረሱ ተሰምቷል። በተሽከርካሪ አደጋው የዞንና የወረዳ ሚሊሻ አስተባባሪዎችና አንድ የመቶ አለቃ ማዕረግ ያለው ከፍተኛ ወታደራዊ አዛዥን ጨምሮም በርካታ የአገዛዙ ወታደሮች ሕይወታቸው ማለፉ ተሰምተዋል። ለዚህ ጸረ አማራ አገዛዝ ተላላኪ የሆኑ ባንዳዎችና ዙፋን ጠባቂ ወታደሮች በየዕለቱ ከሚፈጃቸው የፋኗ ፈሙዝ በተጨማሪ የበደሉት ህዝብ እምባ ጎርፍ ሆኖ ጠራርጎ እያጠፋቸው ነው። መረጃውን በዝርዝር አጠናቅረን ይዘነዋል። ቴዎድሮስ እዝ በመተከል የማንቡ ከተማ የሚሊሻ ጽህፈት ቤት ኃላፊ ላይ እርምጃ ሲወስድ፣ በተመሳሳይ ሚኒሊክ እዝ ደግሞ የአልብኮ ወረዳም ብልጽግና መራሮች ላይ ከባድ እርምጃ መውሰዱ ታውቋል። በምዕራብ አማራ ቀጠና የቴዎድሮስ እዝ ፋኖዎች በመተከል የማንቡ ከተማ ሚሊሻ ጽህፈት ቤት ኃላፊ አቶ ደረጀ ለሚሳን ጨምሮም በርካታ የአድማ ብትን አባላትን ገድለዋል። በምስራቅ አማራ ቀጠና ደግሞ የምንሊክ ክዝ ፋኖች አልብኮ ወረዳ መቀመጫ በሆነችው ሳልመን ከተማ ዘልቀው በመግባት የወረዳ ብልጽግና አመራሮች ላይና የከተማ አስተዳደሩ አመራሮች ላይ ከባድ ጥቃት በመፈጸም በርካቶችን ሙትና ቁስለኛ ማድረግ ችለዋል። መረጃውን በዝርዝር ታደምጡታላችሁ በሌላኛው መረጃችን ከሹምሹሃ አየር ማረፊያ ወደ ገለሶ ሲንቀሳቀሱ በነበሩ ሁለት የአገዛዙ ክፍለ ጦሮች ላይ በተከፈተ ውጊያም ከ35 በላይ የመከላከያ ሰራዊት አባላት ተገደሉ። በውጊያው ከተገደሉት በተጨማሪ አርባ የ የአገዛዙ ወታደሮች ቆስለው ለህክምናም ወደ ላሊበላ ከተማ መወሰዳቸው ታውቋል። በላስታ ሳምናው ኮርሰር ከሚገኙ ክፍለ ጦሮች የተወጣጡ የፋኑ ሀዶች ድንቅ መና በባሳ ይተውበታል በተባለው በዚህ ውጊያም መስከረም ወር ላይ ተካሂዶ በነበረው ዘመቻ ባናደው አከርካሪውን በተሰበረው ሰሜን ምስራቅ እዝ ውስጥ ከሌሎች እዞች የተወጣጠ ኃይል ተጨምሮላቸው ዳግም የክፍለ ጦር ቁመና እንዲይዙ ተደርገው ተደራጅቶ የነበሩት ሁለቱ ክፍለ ጦሮች ለሁለተኛ ጊዜ ብትንትናቸው ወጥቷል። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የምረ ሚዲያ ቤተሰቦች እንደምን ዋላችሁ? እንደምናመሻችሁ ከመረ ሚዲያ የዛሬ ህዳር 17 2018 ዓ ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነገው አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። ከሹምሹሃ አየር ማረፊያ ወደ ገለሶ ሲንቀሳቀሱ በነበሩ ሁለት የአገዛዙ ክፍለ ጦሮች ላይ በተከፈተ ውጊያ ከ35 በላይ የመከላከያ ሰራዊት አባላት ተገደሉ። በውጊያው ከተገደሉት በተጨማሪ አርባ ያገዛዙ ወታደሮች ቆስለው ለሕክምና ወደ ላሊበላ ከተማ መወሰዳቸው ታውቋል። በአማራ ፋኖብሔራዊ ኃይል ምኒልክ ዕዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ስር ከሚገኙ ክፍለ ጦሮች የተወጣጡ ሀዶች ዛሬ ኅዳር 17 2018 ዓመተ ምህረት በላሊበላ ከተማ ዙሪያ ባካሄዱት ከባድ ትንቅንቅ ታላቅ ድል መቀዳጀታቸውን የእዙ ህዝብ ግንኙነት መምሪያን ለመረሚዲያ ሚዲያ በላከው መረጃ አስታውቋል። በመስከረም ወር ላይ ተካሂደው በነበረው በዘመቻ አባናደዋ አከርካሪውን በተሰበረው በሰሜን ምስራቅ እዙ ውስጥ ከሌሎች እዞች የተወጣጠ ኃይል ተጨምሮላቸው ዳግም የክፍለ ጦር ቁመና ይዘው የተደራጁ ስልሳ አምስተኛ ና ስልሳ አንደኛ ክፍለ ጦሮች መነሻቸውን በላስተወረዳ ሹምቹ አየር ማረፊያ አድርገው በወረዳው ወደ ገለሶት ቀበሌ በመጓዝ ላይ እንዳሉ ከባድ የሆነ ድንገተኛ ውጊያም ተከፍቶባቸዋል። በላስታ ሳምና ኮርሰር ከሚገኙት ክፍለ ጦሮች የተውጣጡ የፋኖ ነዋዶች ድንቅ መናበብ አሳይተውበታል በተባለው በዚህ ውጊያ ከ35 በላይ የብልጽግና መከላከያ ሰራዊት አባላት ሲገደሉ በቁጥር 40 የሚሆኑት ደግሞ ቆስለው ለሕክምና ወደ ላሊበላ ከተማ መወሰዳቸውን ምንሊክዝ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ ብላከው መረጃ አስታውቋል። በዚህ ውጊያ በኮሮ ስር ከሸተ ክፍለ ጦር የተውጣጡ ጥቂት የፋኖ ሻለቃዎች ልዩ ስማቸው ተካይ መንደር ማዶ ራንባና እርፋ ተብሎ በሚጠሩ አካባቢዎች ላይ ማጥቃት ሲያደርጉም ከውባንታባተ ክፍለ ጦርና አዲስ እየተደራጀች ከምትገኘው ከራሳንችም ክፍለ ጦር እንዲሁም ከነብሮ ኮማንዶ ብርጌድ የተወጣጡ የፋኖ ኃይሎች ደግሞ ተጨማሪ የጥላት ኃይል እንዳይመጣና ቀድሞ የገባውም እንዳይወጣ ዙሪያ ገባውን በመዝጋት ልዩ መናበብ የታየበት አስደናቂ ተጋድሎ አድርገው ውለዋል። ዛሬ ሄዳር 17 2018 ዓ ም ከረፋድ አምስት ሰዓት ጀምሮ ለተከታታይ አራት ሰዓታት በዘለቀው በዚህ ውጊያ እንደነገሩ የክፍለ ጦር ቁመና እንዲይዙ ተደርገው ዳግም ተደራጅተው የነበሩት ሁለቱ የጠላት ክፍለ ጦሮች ለሁለተኛ ገዜያ ከርካሪያቸው ተሰብሮ በትንትናቸው መውጣቱን ነው ጣቢያችን ከእዙ ለማረጋገጥ የቻለውም። በውጊያው በፋኖ ተከቦ አይቀጦ ቅጣ ሲቀጣ ለነበረው ሁለት ክፍለ ጦር ሙሉ ሰራዊት የመውጫና የማምለጫ በር ለማስገኘ ሹምሹሃ አየር ማረፊያ አካባቢ አጥም ደወት በነበረው ሞርተርና መርፍ የዘፈቀደ ድብደባ ሲፈጽም የዋለው ያገዛዙ ኃይል በእርፋና ተካይ መንደር ላይ በንጹሐን ወገኖች ላይ ከባድ ጉዳት አደርሷል። በተያያዘ ዜናም በዚሁ በላስታ አሳምነው ኮር ስር የምትገኘው በክቡር ስማቱ አርበኛ ማረጉ ተማረ ስም የተሰየማቸው ክፍለ ጦር ባደረገችው ተጋድሎ ከ20 በላይ ያገዛዙ ወታደሮችን ስትገድል ከ35 በላይ የሚሆኑትን ደግሞ ማቁሰሏ ታውቋል። በመራፋኗ ብሔራዊ ሀይል ምስራቅ አማራ ቀጥና ምኒልክ እዝ በግዙፉ ላስታ ጄኔራል አሳምነው ጽጌ ኮር ስር የምትገኘው ማረጉ ተማረ ክፍለ ጦር ትናንት ህዳር 16 በይምርሃ ክርስቶስ ቀጠና ልዩ ስማቸው ዛዚያ ስላሴ ዳቢያና ና አሙራ ደብር በተባሉ አካባቢዎች ላይ ባደረጋቸው ተጋድሎ ታላቅ ድል መቀዳጀቷን እዙ ለበረ ሚዲያ በላከው መረጃ አስታውቋል። በዚያ አውደ ውጊያም ከ20 በላይ የአገዛዙ ወታደሮች ሲገደሉ ከ30 በላይ የሚሆኑት ደግሞ ቆስለው ለሕክምና ወደ ላሊበላ መወሰዳቸው ታውቋል። የአገዛዙ ወታደሮች አንድ ዙ 23 ና አራት ድሽቃ ታጥቀው ከላሊበላ ከተማ ወደ የምርሃ ክርስቶስ ቀበሌም እየተጓዙ እንዳለ ነው ድንገተኛ ውጊያ ተከፍቶባቸው ከባድ የሆነም የሰብአዊና ቁሳዊ ውድመትን የተከናነቡትም የተከብራችሁ የመረ ሚዲያ ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን አለፍን። ከፋን ወደ ፈጣን ጥቃት ለማምለጥ በተሽከርካሪ ተሳፍረው ሲሸሹ በነበሩ ያገዛዝ ወታደሮች ላይ ከባድ የሆነ የተሽከርካሪ አደጋ መድረሱ ተሰምቷል። በአደጋው የዋርላ ወረዳ ሚሊሻ አስተባባሪ ኮማንደር ሰይድ ስጦታውና የመቶ አለቃ ማዕረግ ያለው አንድ የመከላከያ ሰራዊት አዛዥን ጨምሮም 12 ያገዛዝ ወታደሮች ሕይወታቸው ማለፉ ተረጋግጧል። ለጸረ አማራው አገዛዝ ስርዓት ተላላኪ የሆኑ ባንዳዎችና ዙፋን ጠባቂ ወታደሮች በየእለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ የበደሉት ህዝብ እምባ ጎርፍ ሆኖ ጠራርጎ እያጠፋቸው ነው። የወርላ ወረዳ ሚሊሽ አስተባባሪውን ጨምሮ የመከላከያ ሰራዊት አመራሮች በበርካታ ሰራዊት ታጅበው እየተጓዙ ባለበት በቀጠናው የሚገኘው ፋኖ ለፈጣ ጥቃት ሊፈጽምብን ይችላል በሚል ፍራቻ በፍጥነት ሲያሽከረክሩ ከባድ የተሽከርካሪ አደጋ እንደደረሰባቸው አማራ ሚዲያ ከአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ስር ከአደጋው መብረቅ ክፍለ ጦር ህዝብ ግንኙነት መምሪያም ለማረጋገጥ ችሏል። በአደጋው የዋርላ ወረዳ ሚሊሻ አስተባባሪ ኮማንደር ሴድ ስጦታውና፣ እንዲሁም የዞን አመራሮች የመቶ አለቃ ማድረግ ያሉ አንድ የመከላከያ ሰራዊት አዛዥን ጨምሮ 12 የመከላከያ ሰራዊትና የሚሊሻ አባላት ህይወታቸው ሲያልፍ፣ ስምንት ወታደሮች ደግሞ ክፉኛ መቁሰላቸው ታውቋል። በፀረ አማራው አገዛዝ ኃይሎች ላይ አደጋው የደረሰው የዋርላ ወረዳ መቀመጫ ከሆነችው ከኮን ከተማ በቅርብ ርቀት ልዩ ሰሞ የዶጌት ሚካኤል በተባለ ቦታ ላይ መሆኑን በራ ሚዲያ ከደጋው መብረቅ ክፍለ ጦር ለማረጋገጥ ችሏል። የአደጋው መንስኤ በቀጠናው የሚገኘው በቅርቡ በኮር ደረጃ የተዋቀረው በምኒልክ ስር የደጋው መብረቅ ፋናው የደፈጣ ጥቃት ይፈጽምብናል በሚል ፍራቻም በፍጥነት ሲያሽከረክሩ መሆኑ የታወቀ ሲሆን የአገዛዙ ኃይሎች በየዕለቱ ከሚፈጃቸው የፋኖ አፈሙዝ በተጨማሪ የበደሉት ህዝብንባም ጎርፍ ነው ሆኖ ጠራርጎ እያጠፋቸው ነው ሲሉ ምረም ሚዲያ ያነጋገራቸው የአካባቢው ነዋሪዎች ገልጸዋል። የተከበራቸው አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ቴዎድሮስ እዝ በመተከል የማንቦ ከተማ ሚኒሻ ጽፈት ቤት ኃላፊ ላይ እርምጃ ሲወስድ፣ በተመሳሳይ ምንሊክ እዝ ደግሞ ያልቡኮ ከወረዳ ብልጽግና አመራሮች ላይ ከባድ እርምጃ መውሰዱ ታውቋል። በምዕራብ አማራ ቀጠና የቴዎድሮስ እዝ ፋኖች በመተከል የማንቡክ ከተማ ሚሊሻ ጽፈት ቤት ኃላፊ አቶ ደረጀ ለሚሳን ጨምረው በርካታ የአድማብ ተናበላትን ገድለዋል። በምስራቅ አማራ ቀጠና ደግሞ የምኒልክ እዝ ፋኖች አልቡካ ወረዳ መቀመጫ የሆነችው ሳልመኔ ከተማ ዘልቀው በመግባት የወረዳውና የከተማ አስተዳደሩ ብልጽግና አመራሮች ላይ በፈጸሙት ጥቃት በርካቶችን ሞትና ቁስለኛ ማድረግ ችለዋል። በምዕራብ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 15ኛ ኮር 66ኛ ክፍለጦር 3ተኛ ሻለቃ በሰሩት ኦፕሬሽን ለመተከል ፓዌ ወረዳ መንደር 34 ቀበሌ ላይ የአብይ ወንበር አስጠባቂ ወታደሮችን ሙትና ቁስለኛ ያደርገዋል። በተመሳሳይ በወርቅ ሜዳ ፓዌይ ከተማ በባጃ ሲንቀሳቀሱ የነበሩ ሶስት የአድማ ብትን አባላትም በቁጥጥር ስር ውለዋል። በተያያዘ ዜና የቴዎድሮስ ዝ 15ኛ ኮር 66ኛ ክፍለ ጦር አምስተኛ የሻለቃ አባላት በመተከል ዳንጉር ወረዳ ማምቡክ ከተማ ሰርጎ በመግባት የማምቡክ ከተማ ሚሊሻ ጽህፈት ቤት ኃላፊ አቶ ደረጀ ለሚሳን ጨምሮ ሁለት የአድማ ብትን አባላትን መግደል ሲችል ሁለት የአድማ ብትን አባላትን ደግሞ ክፉኛ አቁስሏል። በሌላኛው መረጃችን የአምራፋናው ብሔራዊ ኃይል ምስራቅ አማራ ቅጥና ምኒልክዝ ልጅ እያሱ ኮር የጎፍ ክፍለ ጦር በልብኮ ወረዳ መቀመጫ በሆነችው ሳልመኔ ከተማ በመግባት በብልጽግና አመራሮች ላይ እርምጃ ወስደዋል። በዚህ ድንቅ ኦፕሬሽን የልብኮ ወረዳ ፖሊስ ጽህፈት ቤት አመራር የሆኑት አልይ አሰን፣ የሚሊሻ ጽህፈት ቤት አመራር ካሳውና ሌሎች ጋሻ ጃግሬዎቻቸው ላይ በተወሰደ እርምጃ ከባድ ቁስለኛ ሆነው ሆስፒታል መግባታቸው ታውቋል። በርካቶችም ህይወታቸው አልፎ በዛሬው እለት ስርዓተ ቀብራቸው እንደተፈጸመ ነው እየተነገረው። በሌላኛው መረጃችን የአገዛዙ ወታደር ልክ እንደንቧይ ካብ መናዱን ቀጥሏል። ብሬን እና ስናይፐር የያዙ የአገዛዙ ወታደሮች በዛሬው ዕለት ፋኖን ተቀላቅለዋል። የጸረ አማራው ብልጽግና ቡድን ወታደሮች መሞትና መማረክ በቀን በሚል ሁለት የቡድን መሳሪያና ሁለት ክላሽንኮቭ መሳሪያ በመያዝ በአማራ ፋኖ ብሔራዊ ኃይል ምኒልክ ህዝብ ምስራቅ አማራ ኮራንድ ሳመናው ክፍለ ጦርን መቀላቀላቸውን እዙ ለመረ ሚዲያ ብላከመረጃ አስታውቋል። የፋሺስቱ ብልጽግና አገዛዝ ሰራዊት 14ተኛ ኮር 16ተኛ ክፍለ ጦር አባላቶች አንድ ስናይፐር አንድ ብሬንና ሁለት ክላሽንኮቭ መሳሪያ በመያዝ አገዛዙ በአማራ ህዝብ ላይ የሚፈጽመውን ጭፍጨፍ ተቃውሞ በአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ምስራቅ አማራ ኮራ እንዳሳምነው ክፍለ ጦርን ተቀላቅለዋል። የክፍለ ጦሩ አመራሮችም ታላቅ አቀባበል አድርገውላቸዋል። በሌላኛው መረጃችን የአገዛዙ ብልጽግና ጥምር ጦር በአርሶ አደሩ ሀብትና ንብረት ላይ ዘረፋ ሲፈጽም በፋኖ እርምጃ ተወሰደበት። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ኃይለማርያም ማሞ ክፍለ ጦር ሰላም ሰው ሻለቃ ዘረፋ በተሰማሩ የአገዛዙ ብልጽግና ጥምር ጦር ላይ ከባድ እርምጃ በመውሰድ ድል ተቀዳጅቷል። በከተማ ሀገረ ማርያም ኮርማሽ ቀጠና ሳልማን ቀበሌ የገባው ያገዛዙ ጡት ቆራጭ ወንበዴ ቡድን የአርሶ አደሩን ሀብትና ንብረት በመዘረፍ ላይ ያለ ነው። የኃይለ ማርያም ማሟና ብስቶች ፈጥነው በመድረስ ቅጽበታዊ እርምጃ እያወሰዱበትም። የተከበራችሁ የብረ ሚዲያ ቤተሰቦች ለዛሬ ህዳር 17 2018 ዓ ም የምሽት መረጃዎቻችን እነዚህን ይመስሉ ነበረ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁ እንዳዘነገው።